ኖርማል ትዳር ፈላጊ ሆኖ አንቺን ሊፈልግሽ ይችላል። አረለ እዚህ ጋ ግን አንቺነትሽ፣ አንቺነትሽ ነው። የወደደች ሰው ደግሞ ማለት ነው፣ እጅሽ ቆራጣ ቢሆን እስከነ እጅሽ ቆራጣ ነው ሊወድሽ የሚችለው። ነገርኩሽ እኮ ትልቁ ነገር ያን ሰውዬ ተሸክማሽሽ እኮ ልኖሪ ነው የምገቢ ትዳር ውስጥ አይደለም። የሱ ልጅ ገባኝ። ማንም ሰው የፈለገውን መብት አለው። በቃ ተዋታ ተጫለጣሳላፍ ያለው ለእሷ ስለሆነ አየቅ አሳቧን ቀየረች። ምን አለች? ቡቲን ቢኖ ይሁኖ አቋምሽ አቋምሽ ነው። ይወጥሽ ምርጫ፣ ጥላቻ አታድርጉት ማለት ነው። ኖ አይደለም፣ ጥላቻ አይደለም። ማንስ ያደርገው ምን አገባሽ ማሬ፣ ምርጫሽ ነው። ይወጥሽ ነው። ዝም በይ እናቴ። እሺ ቤዛ፣ እንኳን ደህና መጣሽ እህቴ። እንዴት ናችሁ? አለን ማሬ ምንድን ነው መስፈርትሽ? ከእድሜው ጀምሪ። እድሜው ከስንት እስከ ስንት ይሁን? አይ እኔ ለእንትና ነበር የገባው ኤልያስ ዘካሪያስ ነው አደለም። ወይኔ ዘካሪያስ ተገኘለት፣ ያው የምትጸድቅበት ተገኘል። ይኸው አላልኳችሁም? አንድ ቦታ አይጠፋም። ያው ሚዲያ ላይ የሰው ልጅ ሚዲያ ላይ ወጥቶ እርዳታ ከጠየቀ አንድ ሰው አይጠፋም። አላልኩም? ዘካሪያስን ጥሩ ዘካሪያስና አባቴና አፍሮ ነበረ ምስኪን ያው ፈጣሪ እንደ መልአክ ላከልክ፣ ልታድንክ መጣች፣ ና ካለህበት ችግር ልታወጣህ። በግልጽ ነው እሱ መጥቶ የተናገረው። እኔ ፋርማሲስት ነኝ ተምሬያለሁ፣ ግን ኑሮ ከብዶኛል ኢትዮጵያ ውስጥ። በቃ ከዚህ ሕይወት የምታወጣኝ ነው የምፈልገው። ምንም ትሁን እድሜዋ፣ መልኳ ምንም ችግሩ የለብኝም ብቻ ውጭ ሀገር የምትኖር ነው ያለው። አንቺ የት ነው የምትኖሪው? እኔ ፖላንድ ነው ያለሁት ጠርቷል ፖላንድ ስም፣ ዝርዝር የሀገር ዝርዝር እኔ ማጽፎ ወይጋነበመስ ብዙ ነው የጠራው። ኔትወርክ ነ ችግር ላይ ነው ያለው ልጁ። ኔትወርክ እንኳን የለውም። ስታጣ ኔትወርክ እንኳን ይሸሽቃል አባቴ። ኔትወርክ ራሱ ይጠጋል። ደግሞ ደግሞ አላሳፈ መልአክ ላገለጤት አለ። ዘካሪያስን አግባረ ዘካሪያስን ፈልጋለሁ፣ ቤተሰብ ይኸው አግዙኝ፣ ቤተሰብ አግዙኝ። ዘካሪያስን አይቼዋለሁ ኮመንት ላይ አስገቢኝ እያለ ቤተሰብ ፍላወር እንኳን የለውም። ምስኪን፣ በጣም ምስኪን ነው። ከፈጣሪ ጽድቅ ታገኛለሽ፣ ትባረክ ያለሽን ሜልክሽን በእውነት እንደዚህ የተቸገሩ ሰዎችን እርዳታ ቁጣ፣ ዘካርያስ በአማርኛ ነው። ፋሚሊ የእውነት እንደዚህ እውነቱን ተናግሮ አያችሁ። እውነቱን ስትናገሩ ፈጣሪ ደግሞ እንደ መልአክ ከዛ ችግር የሚያወጣችሁ ሰው ያመጣላቸዋል። እሱ መዋሸት ይችል ነበር፣ ማስመሰል ይችል ነበር። ግን አላስመሰልም፣ አልዋሸም። ይኸው ኢንቫይት ተደርጓል። እውነተኛ ነገር ነው፣ መጥቶ የተናገረው። ፈጣሪ ደግሞ እውነት በመናገሩ ይኸው ላክለት

እውነቱን ስለተናገርክ ስላላስመሰል፣ ኔትወርክ ትንሽ ያስቸግራል ይመስለኛል። እሺ ሰካር ያስልንገርግ እውነቱን ስለተናገርክ ያው ማለት ሁሉንም ያስጀምር። ያው እግዚአብሔር ይመስገን፣ እንኳን ደስ አለው። ደስ ብሎ ላስመስል አልችልም፣ ምክንያቱም ያለፍሽበት መንገድ በጣም ብዙ ነው እና ላስመስል ብትይውም አልችልም።

አይደለሁም። ነበርኩኝ እንጂ አይደለሁም። ሀቡዬ ውባይ ነበረች፣ አሁን ወደ ፖላንድ ሄዳ። ነበርኩኝ የዛሬ ሶስት አመት ነበርኩ። የዛሬ ሶስት አመት ነበረች፣ አሁን ላይ ፖላንድ ነው። አትመቀኙ እንጂ እሺ፣ ወንድሜ ውስጥ ስም ዝርዝር ስትጠራ የሀገር ስሞች ፖላንድ በመግባባት በመነጋገር ነገሮችን ማስተካከል ስለሚቻል ፖላንድ ከመጨረሻ ሁለተኛ ነበር፣ ፖላንድ ማለት ነው። ጽፌ እንኳን አይደለም። አይ ስራ እየሰራውም ስለሆነ ጽፌ እንኳን አይደለም። ግ ግን አስታውሳቸዋለሁ። ለምሳሌ አውሮፓ፣ እስራኤል፣ አሜሪካ ጣሊያን፣ ጀርመን፣ ፈረንሳይ፣ ኢንግላንድ፣ ፖላንድ እና ስዊዘርላንድ ነበር ያልኩሽ። እና አስታውሳለሁ። ፎሎ አድርጋት። ቤዛ ሰማያዊ የለበሰችው ናት። ልታድንቅ የመጣችሁ መልአክ። ፎሎ አድርጋት። ቤዛን ፎሎ አድርጋት። አያየውክ የምርግን ይጋባል። ቤዛንቺ ፎሎ አድርጊው ዘካሪያ ከዛ ትጻፋፋችሁ ከውስጥ፣ ከዛ ትጻፋፋችሁ። ለሰርግ ስትጋቡ፣ እኔ ያለው ስፖንሰር አለኝ። የሆቴል ባለቤቶች፣ የሬስቶራንት ባለቤቶች በየአገሩ ቃል ገብተውልኛል እኔ ቤት ለሚጋቡ ሰዎች ሰርጋቸውን ስፖንሰር እንደሚሆኑ። ይህን ቃሌን ካላከበርኩ፣ ይኸው ላይቭ ሪከርዱን አስቀምጣችሁ እኔን መጠየቅ ትችላላችሁ እሺ። ሰዎች መጥተው በውስጥ ቢጽፉልህ እንዳሰማቸው አንተ ከዚህ በኋላ የቤዛ ነገር አልፈልግም፣ በል በቃ፣ አግኝቻለሁ በል። እሺ ሚኒስትር፣ ሌሎች ሴቶች መጥቶ በውስጥ ቢያወሩክ ሊያበላሹ ብካውቀው ቢያወሩክ፣ እንዳትሰማቸው። እኔ በቃ ሚስት ተገኝቶልኛል፣ አመሰግናለሁ፣ አልፈልግም በላቸው። እሺ ቤዛ አንቺም አውቀው የዘካሪያ ስም እድል ለመውሰድ ታቂያለሽ። አበሻ ምቀኛ ነው፣ መጥተው ሊያወሩሽ ይችላሉ። በቃ ኔ ዘካሪያ ሲበቃኛ እናመሰግናሉ በያቸው፣ ፕሊስ እንዳትሰሚያቸው። እሺ እናመሰግናለን። ይናት ክበሪ፣ ከፈጣሪ ጽድቁን ታገኘዋለሽ፣ ይሄንን ወንድማችንን በመርዳትሽ ለሱ በመድረስሽ። መስዬ ዋዩ ሪሙቨር እንኪ እያመሰግንኳት ነበር፣ አልጨረስኩም ነበር። እሺ ተረኛ